የአብርሃምና የሩታ ፕሮግራም በሩታ ቤተሰቦች ቤት በመስከረም አስራ ስምንት ተከናወነ። ሰበር ዜና። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማ የተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዛ እያልኩኝ ላይክሸር ሰብስክራይብ። እንግዲህ በጉጉት ስንጠብቀው የነበረ መስከረም አስራ ስምንት ቪዲዮ ወደ ሶሻል ሚዲያ እና ሩታ ፕሮግራም ለምን አልተፖሰተልንም ለምትሉ፣ ቡታ ጅራ ላይ ረብሻ ነበረ። ረብሻውን ግን ማን ሰው አልተናገረም። በጣም ነው የሚገርመው። አሳ ጎርጓሪ ዘንዶ ያወጣል የሚባል ነገር አለ እና በጣም ነው የሚገርመው። በጣም እኔ እንጃ። ሩታ ና አብርሃም በዚህ አጋጣሚ እንኳን ደስ ያላችሁ። እኔ ምክንያቱም ከብዙ ልጆች ጋር ስለተወራረርኩኝ ያ ሾርት ቪዲዮ ቢለቀቅልኝ መልካም ነበረ ግን አልፖሰታችሁትም። ሩታ በቤተሰቦቿ እጅ ላይ ገብታለች። የሩታ እናት ታዲያ ልጄን በሰላም እቀበላለሁ ሲሉ የነበረ ልጄ በሰላም ገብታለች ብለው ለምን አልተናገሩም ወደ ሶሻል ሚዲያ? ግን እናትየዋ መልስ መልሰዋል እና አብርሃም ቤት ምንም አይነት ፕሮግራም የለም። ፕሮግራም የነበረው እና ሩቲ ቤት ነው። ሩቲ እንግዲህ ያጥሩ ፋትስ ማሽ ብላ ከሸገር ከተማ ወደ ውቢቷ ባህር ሶሪ ወደ ወደ ውቢቷ ቡታጅራ ከተማ ሩትዬ አቀንቅና ቤተሰቦቿ እጅ ላይ ያለ ነው። እኛ ካሁን በኋላ ለሩታ ምንም መጨነቅም መሸበርም የለብንም ብዬ ነው የማምነው። መቼም ልብ የምትገዙ ልጆች ካላችሁ ልብ ግዙ፣ ልብ አንገዛም ደግሞ ካላችሁ የፈለጋችሁትን መናገር ትችላላችሁ። ስለዚህ አብርሃም ታደሰ በክብር ልጅቷን አስረክቧል ማለት ነው። አብርሃም እናመሰግናለን። ካሁን በኋላም ከሄርሜላ ጋር ለምትሰራው ስራ መብት ነው፣ ስራ ዶራል ነው። ስራ በምትሰራው ነገር ደግሞ እኛ ችግር የለውም እንናገራለን ሀሳብ እንሰጣለን። ስለዚህ እኔ ካሁን በኋላ እኔ አብርሃምን በፍጹም አልሳደብም። ምክንያቱም እኔ መረጃ እየደረሰኝ ለምን አብርሃምን ዝም ብዬ እናገራለሁ? አብርሃም ስራ ስለሆነ እየሰራ ያለው ለምን እኔ ከፈጣሪ መንገድ ለምን እወጣለሁኝ? በሚሰራው ነገር አስተያየት እንሰጣለን ከሄርሜላ ጋር በሚያደርጋቸው ነገሮች እስቴ ብህን ጠብቅ እንላለን። እላችኋለሁ ቤተሰብዬ፣ ብዙ ሰው እንግዲህ በጉጉት ጠብቆት ነበረ። ምንም አይነት ቪዲዮ አልተፖሰተም። በመስከረም 18 ወላሂ ወላ ነው ምላችሁ ፕሮግራሙ ተከናውኗል። በነሩትዬ ቤት የሩትዬ እናት እንግዲህ ልጃቸውን መልሷን እየተንከባከቧት ትሪት እያደረጓት ነው። እኛ እንዲሁን እንጫጫለን እንጂ በእናቷ እጅ ነው ሩታዬ ያለችው ማለት ነው። እንግዲህ የሩቲ እናት ግን ለምን ትንሽ ቢሆን እንዴ ና ተናገሩ እንጂ፣ ምን ሆነው ነው? ወይስ አይ እንደው አዘንኩኝ። አበሻ ቀሚሴ ውሃ በላው። ሊዲያ ወላሂ ማለት ነው። ቃል ቃል ነው፣ ቃል ቃል ነው። እኔ ወርቅም ቢሆን ችግር የለብኝም ብያለሁ። ስለዚህ ቃል ቃልሽን ቃልሽን ማንጣት አለብሽ። መቼ ማንሽ አቅሻለሁ ቪዲዮ ካልተፖሰተ በቀኑ ነው የምትው። ስለዚህ እነሱ ደግሞ ያልፖሰቱት ቡታጅራዎች ረብሻ ምናምን ስለነበረ ተደነጋግጠው ነበር። ያንን ቪዲዮቸውን ደግሞ አስቀምጠውታል ስልካቸው ላይ። እንግዲህ ወይ ማስታወሻ ሊያደረጉት ይሁን ወይ እንግዲህ ሌላ ጊዜ አረሳስተው ሊፖስቱት ይሁን ወላ ምንም የሚታወቅ ነገር የለም። ስለዚህ እኔ ደግሞ ሪኮርዱን እንዳላሰማችሁ እዚህ ጋር ሰውን ማስጠቆር ነው እላችኋለሁ እንግዲህ እንደዚህ ተብያለሁ በጣም ደስ ብሎኛል በዚህ አጋጣሚ ሩቲና አብርሃም በጣም ደስ ትላላችሁ እናውቃለን ስራ እየሰራችሁ መሆኑን መቼም ባልና ሚስት ከአንድ ወንዝ ይቀዳል ይባላል ሩታና ብርሃምን እኔ በህይወቴ ቆሜ አየሁ ሲቀዳ ማለት ነው እና ገራሚ ነገር ነው አይ አሜዚንግ አሜዚንግ እንደዚህ ለእናቷ በስነስርዓት ማስረከቡ ጥሩ ነው ደስ ይላል ታዲያ ሜላት ያንን ቀንድሽን አቁመሽ ለምን ታዲያ እህቴ መታለች ብለሽ ለምን ያዙ ይልቀቁኝ ያዙ ይልቀቁኝ ሜላት ማይን ሰሞን እናቴ የሚችላት የለም እንግዲህ ያው እንግዲህ በኮሜንት የሚያጨበጭብ ሰው እንግዲህ ሜላትዬ ከህትሽ ጋች ላይክ ሸር። እንግዲህ ሜላትን ያው እንደምታንበሸብሿት ከሰሞኑ፣ ሜላት ወይ ዛሬ ወይ ነገ እንደምትመጣ ባለሙሉ ተስፋ ነን እላችኋለሁኝ። ይሄ ነው ያለው ነገር። እንግዲህ ሾርት ቪዲዮ ምናምን ማንም እንዲ እንዲፖስት አልተፈቀደም አሉ ማለት ነው። ማንም ማንም በሰአቱ ማንም ተደነጋግጠዋል። ማንም እንዲፖስት ያው አብርሃም እንግዲህ አስጠንቅቆ ቢሆን ነው ምንም የተፖሰተው ነገር የለም። እንግዲህ ሀገራችንን ሰላም ያደርግልን። እንደው ይሄ ቡታጅራ ውስጥ ረብሻ ምናምን እንዴት እንደተነሳ እንግዲህ እንግዲህ ባላቅም ፈጣሪ ሰላሙን ያንጣው ነው የምለው ማለት ነው። ከክፉ ነገር ሁሉ አገራችን 2018 የሰላም የደስታ የፍቅር ያድርግልን። ሁላችሁም ዱዓ ጾለት አድርጉላችኋለሁ። ስለዚህ ሩታና አብርሃም ሰሞኑን እንግዲህ ሾርት ቪዲዮ በጣም ይለቀቅ ነበረ ቡታ ጅራ ላይ ስስጋ ቆረጡ ምናሉ ፈለጡ። ይሄ ለኛ በጣም ግልጽ አድርጋችሁ ብትነግሩን፣ እኛኮ ቡታ ጅራ ገባን ብትሉ ደስ እኮ ነው የሚለን ግን እናንተ ለምን እንዳልነገራችሁኝ በጣም ገርሞኛል። እስካሁን አሳድረስ ትናንትናውን አሮትዬ ከፈረንጁ ጋር መጣች። ኦኬ መንጣቷኔ ደስ ብሎኛል። ግን ቤተሰቦች ጋር ገብቻ አለሁ ብላ ብትሰራ ምን ችግር ነበረበት? እኔ ወላሂ ነው የምላችሁ። እኔ ሀቁን ነው እዚህ ጋር እኔ ማጨብጨብ፣ ምንም ማስመሰል ምናምን ነገር አይመቸኝም እና ሩታ ትናንት ከፈረንጁ ጋር ቪዲዮ ምናምን መታለች። ዛሬም ልትመጣ ትችላለች። ግን እቤተሰቦች ጋር ገብታለች የሚለው ቃል ግን ለምን እንደዛ ያላለችሁበት ምክንያት ነው። ታውቃላችሁ አብርሃምና ሩታ አልተታረቁም ይባላል። ከዛ ሚዲያው ሲቀወጥ ይሰነብታል። ሄርሜላ ደግሞ በብር ተገዝታለች። ሄርሜላ ሩታ ወልዳ እስከምትጨርስ ድረስ ካልዳኔሙት ነው የሚላችሁ ከአብርሃም ጥ አትጠፋም። ያው እንግዲህ እየተሳሳቡ እየተላላሱ እያየነው እንግዲህ በሚዲያ የሚሰራው ነገር ያ ነገር ሊያረጉ ካልሆነ በስተቀር ለምን አንደኛው ኦዲንስ ኦዲንስ አይሰለቸውም? ብላችሁ እንኳን ለህሊናችሁ እየወቀሳችሁ አይደለም ኦዲንስ ሀይል አለው ኦዲንስ ማለት እናንተን ላይክ ሼር ሰብስክራይብ ከእናንተ እድሜ በላይ የበላለጡ ሰዎች አሉ እናንተን የሚከታተሏችሁ ከነ ልጆቻችሁ ታያላችሁ ነው ቤት የሚጽፉትን ልጆች እኛ ልጆቻችን ኢትዮጵያ ምድሬ እንደዚህ አለ ወይ እኛ የኢትዮጵያ ወንድ አናገባም አሉ ልጆች ብላ እህታችን ስትጽፍ ነበር እና ይህንን ክብር ክብር ከማንም ከምንም ይቀድማል ግን እኔ ምላችሁ ያን እስቴባችሁን ጠብቃችሁ አንተም ሄርሜላን ብሰሩ እኛ ኮ ኦኬ፣ በቃ እህቱ ናት ምናምን ብለን እናጨበጭባለ። መቼም እንደፈረደብን ግን። እናንተ ግን የምታደርጉት ሪያክት ምንድን ነው? እየተሳሳማችሁ አልጋ ይዛችሁ ትናመጣችሁ፣ ኔክስቱ ሄዱ ደግሞ ምን እንደምታመጡብን አይታወቅም። ያ ነገር የሰው ልብ ይሰብራል። የእኛ ሰው ደግሞ ስሜታዊ ነው፣ በስሜት ይሳደባል። አብርሃምን ይሳደባል። ትናንትና አሁን ሩታ እየሲተቿት ይሰድቧት ነበረ። ምክንያቱም ሰው ምርር ስላለው ነው እንጂ እኔ እውነቴን ነው የምላችሁ። ሩታም ሆነ አብርሃምንም ሆነ ይቅርታ አድርጉልኝ። ይሄንን ቪዲዮ ለሁሉም ሸር አድርጉ። የግሬስ ፋሚሊ በሙሉ በሁለት ለተከፈላችሁ በሙሉ ወደ አንድነታችሁ ተመልሳችሁ ዝም ብላችሁ በሚሰሩት ነገር በቃ ብታበረታቷቸው እንደኔ መልካም ነው ነው የምለው። ካጠፋውኝ ይቅርታ ግን እንደኔ አብርሃምም ከመስደብ ሩቲንም ከመስደብ ሁላችሁም ግሬስ ፋሚሊዎች አንድ ጋር ሆናችሁ ኃይላችሁን በስደት ላይ ማሳየት ነው ያለባችሁ። የፈለጉትን ነገር ይስጡ። እናንተ ለምን ጨጓራችሁን ታቃጥላላችሁ? ለምን በቃ እኔ አላውቅም። ምክንያቱም አሉ እኮ አንዳንድ ዩቱበሮች የሚያውቁ አሉ። ግን አውቀው ቪዲዮቸው እንዲታይላቸው ለማጨብጨብ፣ ኦዲየንስን ለመረባበሽ እነሱም ይጨምራሉ። እኔ ግን ያንን አላደርግም ያንን የፈለጋችሁ ዝም በሉኝ፣ አላደርግም። ሶ ስለዚህ ግሬስ ፋሚሊ በአንድ ሆናችሁ ጀግንነታችሁን ብታሳዩ። እናንተማ በሁለት ስትከፋፈሉ ሩታ እንደዚህ ሆነች፣ አብርሃም እንደዚህ ነው ስትሉ በቃ እነሱም ከኛ አይዲያ ይወስዳሉ፣ እንደፈለጉ ይሰራሉ፣ እንደፈለጉ ጥባጥብ ይጫወቱብናል። ግን ይህንን አይዲያ መቀየር ይችሉ ነበር፣ ለምን ግሬስ ፋሚሊ አንድ ቢሆን? ምክንያቱም አድናቂ ያለው አብርሃምም አድናቂ ለብቻው አለ ኦሩቲም ለብቻው አድናቂ ያላት፣ ስለዚህ ያ አድናቂ ደግሞ በሁለት ስለተከፈለ እነሱም ያንን አይዲያ እያዩ ይሰራሉ። ስለዚህ እባካችሁቶቼ እውነት ስሜታዊ አትሁኑ። ዛሬ በተኛ በተኛንበት ልንቀር እንችላለን፣ አይታወቅም። ይሄ ፈጣሪ ፍቃድ ነው፣ ፈጣሪ ፍቃድ ነው፣ እኛ ስላልን አይደለም። ፈጣሪ እንደፈቀደልን ነው። ስንት ወንድሞቻችን በየቲክቶክ የምናውቃቸው ስንትቶቻችን ማታ ላይ ብለ ያወርተው በዛው ተኝተው የቀሩ የሉም እንዴ? ስንቶቹ እኮ አሉ እንደነ መሲ። ስንቶቹ ይሄው ዛሬ አመት ሆናቸው ተረስተዋል፣ እንደነ አብዲ ስንቶቹ ተረስተዋል። ዛሬ ቲክቶክ ለ24 ሰዓት ስለ ፖለቲካው ስለ ምኑ ሲሰዳድቡ የነበሩ ዛሬ እኮ የሉም የሉም። እና እኛ ለምን ትምህርት መውሰድ አቃተን? ስለዚህ ሩታ ና አብርሃም ሩታ አብርሃም በስነ ስርዓት ሚስቱን ለቤተሰቦቿ አስረክቧል። መስከረም 18 አራት ነጥብ። እኔ አንድም ምዋሻች የለም። ወላይ እኔ ዋሽቼ ከሆነ የቡታጅራ ጅራ ይቶበሮች ከነ አቤላ ጀምሮ ታዘቡኝ። ተከታተሉኛላችሁ፣ አቃለሁ እነ ዊና ሁላችሁም ተከታተሉኛላችሁ። እነ ቢኒ፣ እነ ብርሽ፣ እነ ሩቲ ሁላችሁም ተከታተሉኛላችሁ። ስለዚህ ፍርዱን ለፈጣሪ ይያለውኝ። ቤተሰብ ግሬሶች እንዳታስቡ። እኔ ከኔ ያለው ይሄ ነው። የተላከልኝ ደሞ ሚሴጅ እንዴት አድርጌ ልፈትና ላሰማችሁ? በጣም ነውር ነው። ስለዚህ በ18 ገብተዋል እላቸዋለሁ። አትጨነቁ። ሩታዬ ከእናትሽ ጋር ነይልን ቪዲዮ ቤተሰቦች ጋር ተቀላቅ ተቀላቀያለሁ ብለሽ ብትሰሪልን ለኦዲየንሶችሽም ክብር ነው። ግን እንደተጣለ ሆኖ ብለሽ ግን እንደዚህ የአኔንትን ባርቲ መልካም ነው። ግን ተነጋግራችሁ ነው እንግዲህ ሸሪንግ ተደራርጋችሁ ሸር ተደራርጋችሁ ነው። ከአብርሃም ጋር ምንም ማድረግ አንችልም። ቤተሰብዬ ከኔ ያለው ይሄ ነው። ያመናችሁ መኑ ያላመናችሁ ደግሞ መብታችሁ ነው። ዓለም አመላለውኝ በሌላ ፕሮግራም እንገናኝ። ላይክ፣ ሸር፣ ሰብስክራይብ የዜድን ቪዲዮ ከወደዳችሁት ለሁሉም ሰው ይድረስ። መልካምና ቅንነት ለራስ ነው። መልካሙን ነገ